ወአላ አሊሂ ወሶህቢሂ አጅማዒን። ያው መቼም አርእስቱ እንደሚጠቁመው ከሚዲያ ወደ ቀብር ይላል። ወላሂ ይሄን ከነፍሴ ጀምሮ ነው በቁጥር አንድነት እንድንመከርበት የምንፈልገው። ምክንያቱም ወንድምና እህቶቼ በጣም መዘናጋት ውስጥ ገብተናል። በጣምም የምናሳዝን ሰዎች ሆነናል ሚዲያ ላይ መላይካዎች የሚሰራውን ስራ አይጽፉም የተባለ እስኪ መስል ድረስ እርስ ታደርገ ነው። አሁን ቅርብ ጊዜ ልክ ስገባ የሆነ ላይቭ ብቅ አለ። አይታችሁ እንደሆነ ቲክቶክ ስትገቡ የሆነ ፔጅ ብቅ ያደርግባቸዋል። ከዛ ልጅቷ የተለያዩ መነፅሮች ለብሳለች። አንዱ መነፅር ባዶ ነው አንዱ እንግዲህ ሙድ እየያዘች ነው ሚዲያ ላይ ማለት ነው። እና የሆነ ቃይ ሸጠች ነው። ከዛ በኋላ ልክ ስገባ የኔን ስማየችው መሰለኝ ሰዳት ከመል ላይ የደነገጠችው ድንጋጤ ምን ነው? ላለማቱ ጌታ እንዲህ በተደነገጠ። አሁን የሚያሳዝነው ምንድ ነው ኡስታዝ የተባለ ሰው መጥቶ የሆን ነገር ሲናገር ይፈራል። ኡስታዙ እኮ እንደኛ ሁላችንም እኮ ቀብር ገቢዎች ነን። መፍራት አላህን ነው ያ ስራ ልክ እንዳልሆነ ካወቃችሁ ኡስታዞች ስለሆኑ ኡስታዝ ስላልሆነ አይደለም መሆን ያለበት። ወላሂ ሀቂቀተን ሰው አንድ ሳምንት ሁለት ሳምንት ከሚዲያ ጠፋ ብሎ ለብቻው ቁጭ ብሎ ሂሳቡን ሲሰራና ቀብር እንደሚገባ ሲያቅ ይደነግጣል። ምን እየሰራሁን የነበረው ይላል። አሁን ግን እንደዛም እየተባለ አይደለም። አላህ ይዘንልንና ይገባል። ቤተሰቦቼ ሆይ እንዴት ናችሁ ይባላል። ከዛ ነብስን በቀጥታ መሸጥ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ሰውየው በጧቱ ያነጋል አሉ። ከዛስ ነብሱን ከእሳት ነጻ የሚያወጣት አለ ነብሱን ደግሞ የሚያስበላት አሉ። ሽያጭ ላይ ነን፣ በየቀኑ ነብሳችንን እየሸጥናት ነው ለገበያ ያቀርበናታል። አሁን ልብ ያላልነው ግን ምንድን ነው፣ ካልኩሌሽኑን አልሰራንም። እኔ ሁል ጊዜ እስከ ዛሬ ሊወጣልኝ ያልቻለው የዛሬ ሁለት ዓመት ከምናምን አላህ ይዘነለት አንድ ወንድም ሞቷል። ቲክቶክ ላይ የሚታወቅ የነበረ ዘፈን ይዘፍን ነበረ የመሳሰለው። አላህ ይተውለት፣ አላህ ይዘነለት፣ አላህ ቀብሮ ያስፋለት። ልክ እሱ ሲሞት ሰዎች ምናሉ? አላህ ይዘንልንና አደራችሁን፣ ሼር እንዳታደርጉት፣ ላይክ እንዳታደርጉት አሉ። ለምን ለምን መጥፎ ስራ ስለሆነ ቀብሩ ላይ ወንጀል እንዳይበዛበት ስለሚፈለግ አያችሁ አደለ ግን መልካም ሰው ቢሆን ኖሮ ምን ይባል ነበር ለቀብሩ እንዲሆንለት ታብታብ ሼር ሼር እናንተ የምትጠቀሟቸውን ቃላቶች በጠቅላላ ሰብስክራይብ እናርገው አካውንቱን እንዲህ እናርገው ይባልለት ነበረ አሁን ግን እንደዛ አይደለም አያችሁ ስንሞት ነው የሚያስፈራው ከሞት በፊት አላህ ምን አለ

ብዙዎች ሴት ናቸው ሚዲያ ላይ የሚጠቀሙ ማለት ነው። ብዙ ሴቶች አሉ። ቀብር ቦታ ሄዳችሁ አታቁም። እኛ ወንዶች ግን እንንገራችሁ ቤቷ ምን አይነት ጠባብ እንደሆነች። በጀርባ አታስተኛ በግራ ጎን ደግሞ መተኛ አትፈልግኩ ተብሎ ግልብጥ ቢባል ራሱ ወደ ግራ ጎን መዞር አይቻልም። በቀኝ ጎን ወስደን እናስተኛለን። ሟችን ወንድም ሆነ ሴት ከዛ ዘንበል እንዳይል ራሱ ምን ይደረጋል? አፈር ያጎርሱትና በጎን በኩል ከዛ በኋላስ ብሎኬት ይደረደራል ጭቃ ይመረግበታል። ተዘጋጅ በቃ ቤቷ። ነቢዩ ሰለላሁ አለይህ ወሰለም ምናሉ እንደ ስራችሁ ቀብራችሁ ይሰፋላችኋል ላሉ እዚህ ምድር ላይ ጥሩ ሰዎች ከነበር ሰፊ ይሆናል ቀብሩ። ካልሆነስ ይህን ነው መፍራት። ወላሂ ነቢዩ ሰለላሁ አለይህ ወሰለም ጥፍጥና ቆራጭ የሆነውን ሞት አስታውሱ አብዝታችሁ አውሱት ሲሉ፣ እኔ ቆይ የሳቸው ምክር ያልመከረን ማን ይመክረናል? ሐቂቀተን ሰዎች ሚዲያ ላይ ሲሰዳደቡ ታያላችሁ። ትላንት ወዳጅ፣ ዛሬ ጠላት ሲሆኑ ታያላችሁ። ምንድን ነው ስትሉ፣ በቃ የግልን ነፍስ፣ ላላህ ብሎ መውደድ፣ ላላህ ብሎ መጥላት እኮ ቀላል ነገር አይደለም። ትልቁ የኢማን ክፍል ነው። ሰውን ስንወድ ላላህ ብለን ስንጠላ ላላህ ብለን ነው ሊሆም የሚገባው። ሰዎች ዛሬ የሚቀሙትን ጫት አያፍሩ፣ ቲክቶክ ላይ አምጥተው ቀድተው ይለቁታል። ምንድን ነው ደግሞ ሲባል የኔ ቪዌ ምን ያህል ደረሰ ይባላል። ሱብሓነላህ! ሀታ መልካም ነገር እኮ የሰራ ሰው ደበቅ ይላል። ራሱ ምን ያደርጋል? ደበቅ ያደርጋል። እንዴት ሰው መጥፎ ስራውን አያችሁ ይህን ያህል ቪው እኮ አገኘ፣ ላይክ እኮ ይህን ያህል ነው ሰብስክራይበሮች እኮ ይሄን ያህል ናቸው። አራ ይባልም ለነፍሳችን እንዘንላት። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ አሁን ባጭሩ የቀብር ህይወት ምን እንደሚመስል የመጨመሪያ ገን ጉዟችን ወዴት እንደሆነች ሲል አስታውሳችሁ? አማኝ ሊሞት ሲል አሉ ፊት ለፊቱ ከጀነት ጭፍራ የሆኑ መላእክቶች ይመጣሉ የጀነት ከፈን ይዘው

ነቢዩ صلى الله عليه وسلم ምን አሉ? በዚህ ምድር ላይ አሉ ከሚባሉ ውድ ሽታዎች ውስጥ የሰውየው ነፍስ ከአካላቱ ላይ ስትወጣ ልዩ የሆነ ሽታ ይወጣል። ከዛስ፣ سبحان الله ምን ይደረጋል? ወደ መጀመሪያው ሰማይ ይዘውት ሊያርጉ ሲወጡ የእያንዳንዱ ሰማይ ጠባቂዎች ምን ይላሉ? ጌታችን ሆይ በኛ በኩል አሳልፈው፣ በእኛ በኩል አሳልፈው ይላሉ ማንን የአማኝ ነፍስ ማለት ነው ሰባት ሰማይ ይከፈትላቸዋል የአንደኛው ሰማይ የቅርብ ባለመዋል ልዩ ልዩ የሚባሉት መላእክቶች እስከሚቀጥለው ሰማይ ድረስ ይሸኙታል ይህን የአማኝ ነፍስ ሰባት ሰማይ አቋርጦ ከሄደ በኋላ ነቢዩ ሰለላሁ አለይሂ ወሰለም ምን አሉ አላህ ምን ይላል ከእሷ ፈጠርኳቸው ይላል ከምን ከአፈር ወደ እሷ መመልሳቸዋለሁ ወዴት ወደ አፈር ከእሷ መቀሰቀሳቸዋለሁ ይላል። ከየት ከአፈር። መልሱት ባሬን ይላል። ነብሱ ትመለሳለች። ቤተሰብ ወስዶ ሬሳ ይቀብራል። ከዛ በኋላ ሶስቱ ጥያቄዎች ይጠየቃል። ጌታህ ማን ነው? ሃይማኖትህ ምንድን ነው? በእናንተ መካከል የተላከው መልእክተኛ ማን ይባላል? ሱብሓነላህ። ከዛ በኋላ ምን ይከሰታል? አላህ ሶስቱም ጥያቄ ይመልሳል። አማኝ ስለሆነ እዛ ጠባብ ቀብር ውስጥ እኛ ወስደን ስንቀብረው እንግዲህ ይህንን አማኝ ምን አልነበረውም፣ በራሱ አንድ ሰው የሚያስገባ ቦታ እንኳን አልነበረም። እሱን ራሱ ገልበጥ የሚያደርግ ቦታ አልነበረም ከመሆኑ ጋር ምን ይከሰታል? የሆነ ግለሰብ ቀብር ውስጥ ገብቶ ይቆማል አሉ ነቢዩ ሰለላሁ አለይሂ ወሰለም። ቤተሰብ ቀብሮ ተሄዷል። ይህን ግለሰብ ከዛ ምን ይባላል ላሉ አብሽር ቢለድ የሱሩክ ይለዋል። ማን ይሄ ግለሰብ? ለመቹ አማኝ በሚያስደስትህ ነገር ተበሰር ይለዋል። አብሽር ከአላህ በሆነ ውዴታ ተበሰር ይለዋል። እኔ እኮ አንተን አላቅህም እዚህ ዱንያ ላይ ከመጥፎ ነገር በጣም የዘገየ መጥፎ ነገር ላይ አትወድቅም ነበር፣ በብዛት ለጥሩ ነገር በጣም ችኩል የነበርክ ሰው ነበር። በዚህ ነበር ማቀህ ፈጀዛ ከአላሁ ኸይረል ጀዛ አላህ መልካም ምንዳይ ምንዳህ ይለዋል። አማኙ ግራ በመጋባት ምን ይላል መን አንተ አንተ ማንህ? ይለዋል ፊትህ በጣም በብስራት የመጣ ማነ አንተ? ሲለው እኔ መልካም ስራህ ነኝ ይለዋል ብ እችን የፈለግኩበት እዚህ ምድር ላይ የሰራናት ስራ ቀብሩስ ትጠብቀናለች። ወንድምና እህቶች ግን ዛሬ ሂሳቡን እንስራው። እየሰራን ያለነው ስራ ጤነኛ ነው ወይ? ወንጀል እንደሆነ እኮ ደግሞ እናውቃለን። በተለይ ቲክቶክ ላይ የሚሰራው ስራ በምን ያውቃሉ ወንድምና እህቶች? ወንጀል ካልሆነ አንድ ሰው ማንም ቢመጣ ባይመጣ አይሸማቀቅም። ወንጀል መሆኑን ግን የሚያታውቁት ምንድን ነው? የሆነ ሰው ሲያዩ ይጨናነቃሉ። አምሳያ ቢጤዎቻቸውን ሲያዩ ደግሞ ምንም አይመስላቸውም። አላህ የጠላውን ነገር ይለቃሉ። አላህ ምን ብሎ ሲያበቃ እኔ ጋር የምትገናኙበትን ቀን ፍሩ ያለ አስተርጓሚ እኮ ከኔ ጋር ትገናኛላችሁ ብሎ ሲያበቃ ማለት ነው። ስለዚህ አላህ ባሪያዎች ወይ ይሄ በተለይ ቀልድ ነው እየተባለ እነዚህ መንዙማ ባዮች ነሺዳ ባዮች ወላሂ ነው ምላችሁ። ይሄን ነገር እንግዲህ በብዛት ስቃወም ይታያል። የምቃወምበትም የራሴ ምክንያት አለ። ይሄን ምክንያት እኔ አይደለሁም ያመጣሁት። ነቢዩ ሰለላሁ ዐለይሂ ወሰለም 23 ዓመት ሙሉ የለፉለት እነ ኢብራሂም እሳት ላይ የተወረወሩበት፣ እነ ሙሳ ሊገደሉ ያሉበት፣ እነ ዒሳ ሁሉም መልክተኛ ኑህ 950 ዓመት የለፋበት ጉዳይ ስለሆነ ነው። እሱ ምንድ ነው? አንድ አላህን ብቻ አምልኩ፣ ከአላህ ውጭ ያሉን ራቁ። አሁን ይባል ይሆናል። በብዛት ሽርክ ላይ የወደቁ ሰዎች ምን ያደርጋሉ? እኛ እኮ ነቢዩ ሙሐመድን ስለምንወዳቸው ነው ይላሉ። ክርስቲያኖች መቼ ዒሳን ይጠሉታልና? ዒሳን ስለወደዱት ነው አደለም? ያመለኩት በጣም ወደዱት። ከዛ ምን አሉ? እሱ የአምላክ ልጅ እንጂ ሊሆን አይችልም አሉ። ዛሬም እኛ ጋር፣ ሙስሊሞች ጋር ሲመጣ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያለን ክብርና ፍቅር በልኩ ካልሆነ የአላህን መብት አሳልፈን ለሳቸው ምንሰጣቸው ከሆነ ይሄ እስልምና አይደለም። ማንም ሊያቅ ይገባዋል። በቃ እኛ ነቢዩን ጠልተን አይደለም፣ ከነብሳችን በላይ እንወዳቸዋለን። እኔ ልኖር ዘንድ እኔ ሰው ተብዬ ሳዳት እባል ዘንድ ሰው የሆንኩት ከአላህ በታች በማን ነው? በነቢዩ ሰለላሁ ዐለይሂ ወሰለም ነው። ለዚህ ደግሞ ማስረጃ የምንድን ነው? አላህ ራሱ ነገረኝ። ይሄ ማመልከው ጌታ፣ መወደው ጌታ አነቢዩ እኔ የላኩት ነቢይ እኮ አውላቢል ሙእሚኒን ለአማኞች እኮ በላጭ ነው ሚን አንፉሲህም ከነፍሳቸው በላይ እኮ ለእነሱ ያስብላቸዋል አላለ። ስለዚህ ከነፍሴ በላይ ካልወደድኳቸው ለእኔ ከነብሴ በላይ የሚጨነቁልኝን ውድ ሰው እኔ ራሴንም አላቀው። ነገር ግን ዛሬ እሳቸው መውደድ በሚል ስም የአላህን መብት ቆርሰው ለማን ይሰጣሉ? ለነቢዩ ሙሐመድ ይሰጣሉ። ይህን የሚቃወማቸውን ሰው ደግሞ ውሃቢይ የመሳሰለው ሚል ስም ይሰጣሉ። ይሄ ሁሉ ምንድነው? ነገ ቂያማ ላይ ጥየቃ አለ። ምን ስናደርጋያችሁን? ሰላት ስንሰግድ ሰለዋት አትወዱም ትሉን አላችሁ? ግን ሰላት እንሰግዳለን። ሰላት ውስጥ ደግሞ ምን አለ? ሰለዋት አለ። አላሁመ ሰሊ አላ ሙሐመድ ወአላ አሊ ሙሐመድ ከማ ሰለይተ አላ ኢብራሂም። መውሊድ የሚሉ ሰዎች ግን ጫት እየቃሙ ሰላት ማይሰግዱ ሰዎችም አሉ። ይሄ የታወቀ ነገር ነው። ስለዚህ ሚዛን ተገለበጠ ማለት ነው ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም በጣም እንወዳቸዋለን። አንድም ያላህ መብት አይገባቸውም። እስቲ ልብ በሉ። አላሁመ ሰሊ አላ ሙሐመዴ መገን ነቢየ ሁሉ ቀላቢ ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን፣ ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄንንም ቲክቶክ ድረስ ይዘውት ይመጣሉ። በጣም የሚያጅበኝ ደግሞ ለዚህ ነገር ጥብቅና የሚቆሙ ሰዎች ደግሞ አሉ። ሰው እኮ ጥብቅና የሚቆምለትን ጉዳይ ሊያቅ ይገባዋል። ለምንድን ነው እኔ ሲሪየስ ሆኜ ጥብቅና መቆም ያለብኝ ከምንድን ነው መራቅ ያለብኝ የሚለውን አያውቁ። እኔ አንድ ልጅ ማስታውሰው ዶክተር ነው፣ በጣም የተማረ ስለሆነ፣ አንተም ትንሽ ዱንያ ተምረሃል ትንሽ ስለ እስልምና እስቲ ከአንተ ጋር ብታወያየው አሉኝ። መስለም ይፈልጋል ብለው፣ እሺ አልኩኝ። ከዘወር የጀመር ተውሒድ ይባላል። ዋና የእስልምና ምልክቱ ተውሒድ ነው። እንደዚህ ነው እንደዚህ ነው ስለው እሱ ምን አለ መጨረሻ ላይ፣ በእስልምና ውስጥ እስልምናን ብቀበል ነብዩ መሐመድን ግን አላመልክም፣ አይደል አለኝ። አታመልክም አልኩት። እርግጠኛ ነህ አለኝ። አዎ፣ አምልኮ አይገባቸውም እሳቸው። ለአላህ ብቻ ነው አምልኮ የሚገባው፣ እሳቸውን ለላከው አልኩት። አሁን ተመልከቱ፣ ይሄ ክርስቲያን ምን ያህል ለመስለም ራሱ ከሙስሊሞች የሚያየው ምንድን ነው? በምንዙማ በነሽዳ ሁሌ መሐመድ መሐመድ ሲባል ነው የሚሰማው። መሐመድ እርሶ እንዲያደርጋሉ እኮ ለቸገረው ደግሞ እንደዚህ ያደርጋሉ። ቸገረኝ ብለህ አታውራ ወሬ፣ ጓዝህን ይዘህ ግባ። ቃጥባሬ እንዳለ ይሄ በአዳም ልኮ የቸገረው ሰው አላህን ነው የሚለምነው ካለበት ሆኖ፣ የቃጥባሬን ሼህ የአብሬትን ሼህ አይለምንም። እና እንዴት ነው ቆራጥ ማን ሆነው በተውሂድ ላይ ወላሂ በተውሂድ ላይ ሲሪየስ ያልሆነ ሰው ይጎዳል። ሁለት ሀገር ይጎዳል፣ ሁለት ሀገር ጥፋት ላይ ነው። ተውሂድ የሁሉ ነገር መሰረት ነው። ተውሂድን ያልያዘ ሰው ምንም ነገር የለው፣ እስልምና የለው። እንደገና ደግሞ አላህ ይምራንና ሚዲያ ላይ መተው የአላህን ስምና ባሕርያት፣ ለራሱ ያጸደቀውን ደግሞ የሚቃወሙ ሰዎች አሉ። ልብ በሉ አላህ በእኛ ጭንቅላት የምንቀርጸው ጌታ አይደለም። የነገረንን እንይዛለን። ያልነገረንም እኛ በራሳችን ተመራምረን ልንደርስበት አንችልም። ለምን ጌታ አላሁ ስብሓነ ወተዓላ በምድር ላይ ያየ ስለሌለ ከቅያማ በፊት አይታይም። የኛ ጌታ ነቢዩ ሰለላሁ አለይሂ ወሰለም ሂጃቡሁ ኑር አሉ። እሱ እኮ በግርዶ ተጋርዷል አሉ መቼ ነው የሚታየው? አላህ ከሚያዩት ያደርገን። የቂያማ ቀን ነው። ስለዚህ የአላህ ባሪያዎች ሆይ ከኛ ምን ይጠበቃል? ሲሪየስሊ፣ ጉዳዮችን አጥንተን በእውቀት መያዝ ይገባል። ምሳሌ፣ ተውሂድ ምንድን ነው? ሽርክ ምንድን ነው? ሱና ምንድን ነው? ቢድአ ምንድን ነው? ዝሙት ምንድን ነው? ትክክለኛው ትዳር ምንድን ነው? ኒካህ በምን ይመሰረታል? ኒካህ በምን ይፈርሳል? እንዲህ ያለን እያንዳንዱን ጉዳይ ጠይቀን ማንሰራ ከሆነ እንጎዳለን። ምሳሌ ሰሞኑን በጣም ትልቅ ጭቅጭቅ ያስነሳ ነገር አለ። እሱም ምን ሆኖ ተገኘ? በኢንተርኔት ትዳር ማፈላለግ ይቻላል ወይስ አይቻልም የሚል ተነሳ። በዚህ በኩል ያሉ ወንድሞች ይፈቀዳል አሉ። በዚህ በኩል ያሉ ወንድሞች በፍጹም ይሄ አይፈቀድም፣ ክልክል ነው አሉ። አሁን በዚህ ሰዓት አቋም ብሎ የያዘ ሰው ድርቅ ብሎ መሄድ እኮ አይደለም። አንዱ ያላየውን ሌላው ያያል። ማስመር ያለብን ነገር እኛ መልካም ያልነው ነገር ሁሉ መልካም ነው ማለት አይደለም። እኛ በልባችን ስለተመኘን ብቻ አንድ ነገር መልካም አይሆንም። ጉዳቶች ይዞ ሊመጣ ይችላል። ዛሬ ለምሳሌ ቀላል ነገር ልንገራችሁ፣ አርቲፊሻል ኢንተሊጀንስ የሚባል አለ። ለሱ ጽሑፍ ጽፋችሁ ትልኮለታላችሁ፣ እሱ በድምጽ አንብቦ ሰው አስመስሎ፣ ሰው ነው የሚያነባው፣ የሚመስላችሁ ማሽን ነው የሚያነባው። የነ ኢብን ባዝ ከአስር ከአስራ አምስት ዓመት በፊት የሞቱት ዑለማ ቴክስት ተሰጠው፣ የእሳቸው ፈትዋ አስመስሎ ሌላ ፈትዋ ተለቀቀ። ከእሳቸው ከ10 ምናምን ዓመት ሞት በኋላ ማለት ከ20 ዓመት ሞት በኋላ ማለት ነው። ይሄ ከሆነ ልብ በሉ። ዛሬ የሆነ ሰው ገብቶ ጥሩ ፐርሰናሊቲ እኮ ማሳየት ቀላል ነው። ማንነቱ ማይታወቅ ላይ ሰግድ ይችላል። ምን ላይል ይችላል? ሙስሊም እህቶችን የትም ቦታ ማደን የማይችለው ሰውዬ አረ በኦንላይን እኮ ባልና ሚስት እኮ እናገናኛለን በነፃ ያሉ ሰዎች አሉ ሲባል እዛ ሄጄ እስቲ ደግሞ ትንሽ ፈታ ልበል ይላል። ሴት እህቶቻችን ቁም ነገር አስበው ነው የሚመጡት። ኢቭን ንጽጽር ላይ የሚሰሩ ክርስቲያኖች እኮ ሊሆኑ ይችላሉ። ንጽጽር ላይ የሚሰራ ሰው ስለ እስልምና ወይም ስለዛ እሱ መልስ ሊሰጥበት ስለሚፈልገው ሃይማኖት የሆነ ነገር ያውቃል። ገብቶ አሰላሙ አለይኩም አያትል ኩርሲ ላይ እንደሚለው እኔ እኮ አያትል ኩርሲ በጣም ትመቸኛለች። ከቁርዓን አንቀጾች ሁሉ እኮ አንደኛዋ እሷ ናት፣ ምናምን ብሎ ሴት እህቶቻችንን ከቀረቡ በኋላ ሌላ ነገር ውስጥ ቢገባ ማን ነው ተጠያቂ? ነብዩ ሰለላሁ ዓለይሂ ወሰለም አንድ ሴትና አንድ ወንድ ለሴት ልጅ መህረሟ የእሷ ጠባቂ በሌለበት እንዳይገናኙ ብለዋል። አሁን ግን ምንድን ነው እየሆነ ያለው ሚዲያ ላይ ወንድና ሴትን ምሳሌ አሁን እንግዲህ አፉ በሉኝ ስም ልጠራ ነው አሲያ ያለች እና የአሲያ ግሩፖች አሉ ይህን ስራ እንሰራለን የሚሉ አሲያ ትዳር ቢኖራትም እኔም ትዳር አለ ይል ለምሳሌ እኔና አሲያ ግን ለብቻችን የሆነ ነገር ውስጥ ከሆን ሁለታችንም ትዳራለን የሚለውን አስምሩበት ሁለታችንም አጅነቢ ስለሆን ግን ወንጀል ውስጥ እንወድቃለን ወንጀል ነው ለብቻ ገለል ማለት አንችልም ልብ በሉ ልብ በሉ እኔም እሷም ባለትዳር ከመሆናችን ጋር ዛሬ ወንድና ሴት የማይተዋወቁ ሚዲያ ላይ ሁለት ወንድና ሴቶችን ስታገናኝ ያ ወንዱ ለአስያም ጭምር ምኗ ነው አጅነብያ ነው የሚሆነው ለምን አሲያ አሚር ተደርጋ አልተመረጠችም የሸሪአ ቃዲ ዳኛ ብቻ ነው የኡማው ምን የሆነው ሀላፍትና ወስዶ በደንብ ተረዱኝ ይሄን ነጥብ የሸሪአ ዳኛ የሆነ ሰው ከሆነ ግን ምን የሆናል ይሆናል ሀላፍትና ወስዶ አባት የሌላቸው ማጋባት ይችላል አዲስ ሰለምቴዎችን ማጋባት ይችላል ባሏ አልፈታ ብሎ በጣም የሚያስቸግራትን ሴት ማፋታት ይችላል ሀ ከዛ ገብቷችኋል አይደለም ከዛ ውጭ ሌላ ሰው ይሄንን ሀላፍትና መውሰድ አይችልም ለዛ ነው ቅድም ምን ያልኩት መልካም የተመኘ ሁሉ መልካምን ያገኛል ማለት አይደለም። ምን ሲባል ስለሰማሁ ነው እናጋባ አልን እንጂ ምን አዲስ ነገር አመጣን? ይሄን እንዴት ይከለከላል? የሚሉ ወንድምና እህቶች ስላሉ ማለት ነው። ሁለተኛ፣ ይኸው ሚዲያ ላይ አንድ ወንድም፣ እኔ በስምም አላውቀውም፣ ከዚህ በፊትም በአካል ተገናኝተን አናቅም። ጉዳዩን ሳናጣራ ማውራት የለብንም፣ ነገር ግን ሰዎች ደግሞ ማስረጃ አለን እያሉ ከአሲያ ጋር አብሯት ያለው ወንድ ማለት ነው ገንዘብ ጠይቋል፣ እንዲህ አድርጓል፣ ገንዘብ አምጡ ብሏል፣ አባል ትሆናላችሁ። ምን አስፈለገ አባል መሆን? በነፃ አጋባለሁ ከተባለ በኋላ የዚህ ድርጅት አባል ለመሆን መቶ መቶ ሺህ ብር አዋጡ ተብለናል ያሉ ሰዎች አሉ። ያው ማስረጃ ቢፈልግም ምንድን ነው ማስረጃ ቢፈልግም እንደ ሸሪዓ አይደል የምናወራው ልጅቷ መቶ ሺህ ብር ጠይቆኛል ብትልም ወይ ምስክር ወይ የድምፅ ፋይል ወይ የመሳሰለው ወይ ራሱ ካላመነ በቀር እውነት አድርጎታል ብሎ ደሞ እሱን መውቀስ አይቻልም። ነገር ግን እንዲህ አይነት በአንዴ ጋጠወጥነትን የሚያስፋፋ የመሳሰሉት ጉዳዮች ካሉ የሰው ልጅ ቆም ብሎ ሊታቀብ ይገባዋል እና በትክክለኛው መንገድ ብቻ ነው ሊኬድም ይገባው። ምድር ላይ አንዱ አንዱን ያጋባል ለምን ሰዎቹ ራሱ ስለሚታወቁ፣ የልጅቷ ቤተሰብ ስላለ፣ ማህረም ስላለ በዚህ መልክ መጋባት ይቻላል፣ ማጋባትም ይቻላል። ትልቅ አጅር ያስገኛል። ከዛ ውጭ ግን ያሉት መንገዶች በጠቅላላ ችግር ውስጥ ስለሚፈጥሩ ችግር ነው። ሌላ ለወንድሜ ሙባረክም ሆነ ለሌሎች ወንድሞች መምከር መፈልገው ምክር አለ። እሱ ምንድን ነው? ተፋደል ስታ መጥቷል፣ እያሉ ነው ግን እያየውት አይደለም። እንሻላ አስገባዋለሁ። ቀጥል አፉ ጥሩ እሺ። ትላንት ለምሳሌ አሁን አንተም ከአስያ ጋር ጓደኛ ነበርክ። ጓደኛ ስትሆን ከዚህ በኋላ ላለውም ነው። እኛ በእስልምና አሁን የተቸገር ነው። ምንድን ነው አቋም የሌላቸው ሰዎች በስተው ነው አንድ አቋም ነው ሊኖራት የሚገባው። አሲያ ዛሬ አይደለም ማጥፋት የጀመረችው፣ ቆይታለች በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት። ግን ወይ ተመክራ ካልተመለሰች አሁን ነው እኮ በአንድነት ሰው ሁሉ ቆፍጠን ያለባት እንጂ አንድ አቋም ተይዞ አጥፊዎችን በአጥፊነታቸው መመከር ያለባቸውም እየመከሩ ምን ማድረግ ሐቅ የበላይ እንደሆነች ቀና ብላ ነው መሄድ ያለባት። ገስት ላይ የምትጋብዙትን ሰው ዕውቁ ፈን ነው ዛሬ ትንሽ ፈታ ማለት እንፈልጋለን ይባላል። የሆነ ሰው ይጠራል። ሰዎች የተቋ ደረጃቸው ይለያያል። አላህም ባከበርነው ልክ ነው የሚያከብርን እንጂ ዛሬ እገሌ ይመጣል እሱ እኮ በጣም ጨስ ያለ ነው ፌመስ ነው፣ ግን አቂዳው ምንድን ነው ሲባል በጣም ከባድ አቂዳ ላይ ያለ በመንዙማ ሽርክ የሚጨፍር ነሽዳ ምናምን የሚል አመፅ የሚያስፋፉ ሴቶች፣ ወንዶች፣ ሴቶች ሚዲያ ላይ ከመጡ ይሄው እኔን እኮ ይው ስንት ዘመን ሙሉ ፊትህን ካላየሁት ብሎ ያስገደደኝ ሰው የለም። መልክቱ ግን ይደርሳል። የሴት ደግሞ ሲሆን የሚታየው ፊት የባሰ ነው። ሴቶቹ በፊልተር ይወጣሉ በፊልተር እኛ ፋራዎች አይደለንም፣ የከተማ ልጆች ነን። በተጨባጭ ፊታቸው ምን እንደሚመስል የኢትዮጵያዊ ሴቶች ያስታውቃሉ? በፊልተር ይወጣሉ፣ ሰው ፈተና ውስጥ ይጥላሉ፣ ወንጀል ያስፋፋሉ። እንዲህ አይነት ሰዎችን እንዴት ነው የምትጋብዙት ወንድሞችን? ሚዲያውንስ እንዴት ነው ለሀቅ የበላይ መሆኛ ማን እንጠቀመው። ስለዚህ ከዚህ በኋላ ትልቅ እርማት ያስፈልጋል። አላህ ሊፈራ ይገባል። ሀቅ ብቻ ነው የበላይ እስኪሆን ድረስ ተከታታይ ትምህርቶችን ልትከታተሉ ይገባል። ሐዲት ማወቅ አለባችሁ። ከቁርአን ተፍሲር በመጠኑ ማወቅ አለባችሁ። ከአቂዳ ኪታቦች ከስር ጀምሮ መቀራት አለባቸው። ዛሬ እኮ በድፍረት ሰዎች ቲክቶክ ላይ መጥተው ክርስቲያኖች፣ አሁን እኛ የምንለያቸው ክርስቲያኖች አንድም ሶስትም ነው የሚል የስላሴ እምነት ስለሚያምኑ ነው አደለ? የእነሱን ክህደት ብለን ስናበቃ በሙስሊም ስም ግን ጥምጣም ጠምጥመው ቲክቶክ ላይ ቪዲዮ የተለቀቀላቸው ሰዎች አሉ። ሰውየው ምን ይላል? እቅም እቅምና መርቀን ስል አለ እቅም እቅምና መርቀን መርቀንስል አላህ ያርገው ሚለውን እቶና አድርጌዋለሁ ላለው አለ። አላሁ አክበር ምክንያቱም አለ ዋሪሶች ነን ወራሾች ነን አለ። ሲሶ ተሰተናል አለ። ሲሶ ማለት ምን ማለት ነው? አንድ ሶስተኛ ማለት ነው። ከአላህ ስልጣን አንድ ሶስተኛው የኛ ነው አላህ ያርገው የሚለውን እቶና ቃም ቃም ቃም አድርጌ ስመረቅን ይሁን ላለው ሆኖ አገኘዋለሁ አለ ይሄ ቲክቶክ ላይ ተለቋል የሽርክ ሰዎች ሌት ተቀን ሴት አይቀራቸው ወንድ አይቀራቸው ሪአክት እያደረጉ ጭራሽ ምን እስኪባል ድረስ ወንድሞቻችን ዳአዋ አድርገው የሚያሰልሟቸውን ወንድምና እህቶቻችን አዳዲሶቹን ምን ለውጥ አለው? ከጣዖት አምልኮ ወደ ጣዖት አምልኮ ነው የመጡት አልሰለሙም እስከመባል ድረስ እዚሁ ቲክቶክ ላይ ነው የሚባለው። ቢያንስ ሼር በመደራረግ እንኳን የሚለቀቁ ሀቆችን ላይክ በማድረግ ሼር በማድረግ ዳዕዋው ማሰራጨት እየተቻለ እኔ ሀቂቀተን ነገ ሞተን እንዳንጠየቅ ቅድም ስለ ቀብር አንስቻለሁ። ለዛች ለብቸኛ ቤታችን ብንሰራ በጣም ወሳኝ ነው ብዬ ገምታለው። ወንድሞች ስለመጡ መድረኩን እለቃለው። ባረከላሁ ፊኩም ወንድማችን፣ ወሂድ ለመጀመሪያ ጊዜ ነው እንግዲህ እሚሆነው ሳገኘው ወላ በሚዲያ ወላ በምን አግኝቸው ማቅ አይመስለኝም። አሰላሙ አለይኩም ወራህመቱላ ወበረካቱ ብያለሁ። ዓለይኩም ሰላም ወራህመቱላ ወበረካቱ።